እንቀላ ይታያል። ሰላም ሰላም ምንድን ናችሁ ውድ ያስማበላው ቤተሰብ ስለ ቤተ ክርስቲያኑ ያለው ሁኔታ ለእናንተ የምናደርሳችሁ ይሆናል። አብራችሁኝ እንውረዳ በቃ

ሰዎቻችን እንግዲህ የህርን ነው እየደረስን ነው። ቤተክርስቲያን የደረሰ ነው የደረሰ ነው። አቋይ ቤተክርስቲያን እየደረስን ነው። ደስ ይላል። ያለበት ቦታ ራሱ ደስ የሚል ነገር ያለው አቀማመጡ ምናም እንደሰል እህ አዎ እኛ ጋር እነሱ ጋር ፍልክ ጋር ማድረግ ትችላለህ። አሁን ደርሰናል፣ ደርሰናል፣ ደርሰናል ቤተ ክርስቲያኑ ደርሰናል። እንግዲህ እንግዲህ ቤተሰቦቻችን አቡነ ገብረ መንፈስ ቅዱስ ምን ደረጃ ላይ እንዳለው ቤተክርስቲያናቸው ምን ደረጃ ላይ እንዳለ ለእናንተ በቀጥታ የምናጋራችሁ ይሆናል። ያለበት ሁኔታ ምን ግድ ታባቶች ጋር ሁሉ እናወራና ይህን በትክክል ሲያል ለፍጻሜ የሚበቃበትን መንገድ ነው የምንሰራው። ስለዚህ ወደዛ እንሄዳለን። እንሂድ በቃ።

እንግዲህ ያው ሆነ ገብረ መንፈስ ቅዱስ ቤተክርስቲያን ይህን ይመስላል። በፊቱ ይሄ ነው። በጣም ደስ የሚል ቤተክርስቲያን ነው። አዲሱ ደግሞ ይሄኛው ነው። እንግዲህ አዲሱ የደረሰበት ደረጃ ይሄ ነው። ሰዎችን እንዴት ነው የምናገኛቸው? ሰዎችን እንዴት ነው የምናገኛቸው? መልካሙ ሰዎችን እንዴት የምናገኛቸው? እዚህ ጋር ደግሞ የሆነ ከለር ይታያቸዋል። እሚገርም ነገር ከለር ወጣ። እዚህ ጋር ቀለም ነገር ይሄ ዋው! እሚገርም ነው በጣም የእውነት እሚገርም ነው በጣም እንግዲህ ይሄ የምታዩት አዲሱ ቤተክርስቲያን ነው። አዲሱ ቤተክርስቲያን ምን ደረጃ እንዳለ የሚታይ ነው። በጣም ቆንጆ ሄዷል። ነገር ግን በርካታ ገና ብዙ ነገር የሚቀር ነገር አለ። ስለዚህ